ት ተዘግተዋል ይመስለኛል። እኔ እንጃ፣ እንግዲህ ለዩቱብ ደግሞ አዲስ ለሆን ነው። እንግዲህ ሰላም ቤተሰብ፣ እንዴት ናችሁ? አለሁ እኔ፣ እግዚአብሔር ይመስገን ሰላም ነኝ። የትቼ የቆየሁትን ዩቱብ ማጣሁበት ማለት ነው። ያው አይመቻችልኝ ብሎ ነው፣ ኢንተርኔት አጥቼ ነው ኢንተርኔት ሳገኝ ደግሞ ዳታም ስሞላው አይፈጥንም። ያ ሲሆን ደሞ ደሞ መጨት ሆን ያ ሲሆን ነው። እሺ ያልጠፋም መጣለው እና እስኪ ዞር ዞር ብዬ አላየሁትም። ኮሜንት ምናምን ተዘጋ መስሎኛል። ያው አዲስ አዲስ ስሆን ያው ሁሉንም ስላላየሁትኝ ኮሜንት የተዘጋውን መክፈት ያው አዲስ ስለሚሆን እከፍታለሁ ማለት ነው። አሁን ዝም ብዬ ልሞክረው ነው የገባሁት። ተምር እና እንዴት ናችሁ? ይኸው ሁለተኛ ልጅም ይዘን መጣን። በስንት አመት ማለት ነው? በሶስት አመት ነው፣ በሁለት አመት፣ በሁለት አመታችን ኮሜንት ብቻ የተዘጋ ይመስለኛል። እንጃ አከፋፋቱ አዲስ ሆነብኝ። ስካ አይቻ ስተካክለዋል። ይሄ የልጅ የልብስ ነው። ዝናብ ይጥላል እንትን ንፋስ ነው ማለት ዝናብ ሊጥል ያለ ንፋስ በጣም አለ በጣም ንፋስ ይጥላ ልብስ እና ዝም ብዬ ዚህ እንትን ያላለ ክላስ አለ እዛ ውስጥ ነው በገመድ ጥሬ ያሰጣሁት ማለት ነው። እና የሁለቱም ልጆቼ ማለት ነው ያው ማን ታበሏቸው ማለት ይሄ ገና የመጀመሪያ ልጅ ገና ሁለት አመቱ ሐምሌ 3 ነው። ገና ሁለተኛ አመቱ ነው ሐምሌ 3 ነው የሚያከብረው ልደቱ ማለት ነው። እና አሁን ሁለተኛ ሴት ልጅ ወልጄበት አለው የምሬቱ በጣም ነው የናፈቀ ቪዲዮ መስራት፣ ግን ያው አልተመቻቸልኝ ሆኖ ነው። ያው እግዚአብሔር ባሉ ይሆናል ብዬ እኔም በተስፋ እየጠበቅኩ ነው። አሁን ግን ከእንግዲህ ምንም የሚያግደኝ ነገር የለም ብዬ አላስብም ምክንያቱም ልጅም ፊት ያሰራኝ ነበር። የአሁኒቷ ደግሞ እንዶች ናት፣ ጸባይ ያላት ትተኛለች በጣም እና እስኪ ሰራለሁ ብዬ ተስፋራለኝ። ኢንተርኔት አልተዘጋ ማለት ነው እና ራሱ ቦታው ራሱ ዝም ብዬ ነው በር ላይ አድርጌ ነው ራሱ ስልኬን እንኳን ካሜራ አማል ላይ አልሰካሁትኝም ማለት ነው፣ ብዬ ነው ግብት ያልኩት።